ኖላዊ ክፍል 25 ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ብዙት ይበል በየአለም ዳርቻ ያላችሁ ላይክ እና ሰብስክራይብ በማድረግ በቅንነት ቻናሌን ተቀላቀሉኝ። የሀና አባት ዛሬም ላይ አሴን በመፍለጋ ላይ ናቸው ግን ሊያገኙት አልቻሉም። በደካማ ጎናቸው እየፈለጉት ነው ያሉት ምን አስቀይም ይሁን ይሆን እያሉ ነው ሃናም ከፍቅር ጋር ተገናኝታ ነበረ። ግን ደግሞ። መዝገቡ የሚባል ሰው እንደማታቅ ነግራት ወንድምሽ ተሳስቷል ተሳስተሃል በዩ ብላት ነው የሄደችው። የሰላም እናትም ለሀና እምከፍላት እንድሰራልኝ እንጂ እንደዚህ ልትሆን ነው ወይ ደውሉላት ብላ በቁጣ ኃይል ለልጆቿ ነገረች። ብታከብረኝ ስራዋን አክብራ መስራት ነበረባት ብላም በቁጣ ኃይል ለሰላምና ሜንሳ ነገረቻቸው። ስልክም ደውለው በቶሎ መታ ስራዋን እንድሰራ ብላ በቁጣ ኃይል ነበር የተናገረችው። የሃናን ጓደኛ ከክፍለ ሀገር ኤልያስ ወደ አዲስ አበባ መጣ። ሃናንም ሲያገኛት እንባ በተናነቀው ነበር ሰላምታ የተለዋወጠችው። ምን አስከፋሽም ሲላት፣ ምንም አላስከፋህኝ። ሀቅ የደላለውም ሀና አገኘው ሲለው ኤልያስ በዚህን ሰዓት ምን ትሰራለች ውጪ ምን ሆነ ይሆን እያለ ነበረ ከሰላሳ እስከ አርባ ደቂቃ ልቆይ ይችላል። አይ እንደሱ እንኳን ስራ ይረፍድብኛል። ገና እኮ ነው ሰዓቱ አንድ ሰዓትም አልሆነም። አዎ ግን እኔ በጠዋት ነው መግባት ያለብኝ። ምን ዛሬ ከየት ተገኘ? እባክህ። ሄሎ ሄሎ ሄሎ፣ ታሪ እንዴት ነው ወንድሜ? እግዚአብሔር ይመስገን። እንዴት ነህ ታሪ? እግዚአብሔር ሰው ብትሆንም እኔ እንዳንተ መልካምና ጎበሱ አይቻለውቅም እንቲ ቆይዛ። ኧረ እባክህ ተስማምተዋል በለኛ። እየቀል ሌላ ነገር መስሎ ነው እኔ እናቴ ምግብ ነው የተስማማኝ። እንደሱ ከሆነ እኔም እናቴ ጋር ሊሄድ በለኛ። እግዚአብሔር ይመስገን ደህና ነኝ። ያስጠራሽ ሰፈሮቹ መጥቻለሁ። የት ነው የማገኝሽ? መጣሁ። እሺ ጠብቀኝ። እሺ ሀኒዬ እጠብቅሻለሁ። አባት አሴን ፍለጋ በድካም ላይ ናቸው። ዙሪያውን እየ ቢፈልጉትም ሊያገኙት አልቻሉም። ለሀና ሊረዳት እና ቤተሰቦች ብሎ ከእንጀራ አባቱ የቤተሰቦቹን ገንዘብ ለመጠየቅ ሄዶ ነበረ። በዛው ነበረ አሳስሮ። ጨካኝ እንጀራ አባቱ ከልጅነት ጀምሮ ሲያሰቃየው የነበረው ጎዳና ላይ አውጥቶ ለጎዳና ተዳዳሪነት የዳረገው ጨካኝ አሁን ድጋሚ ደግሞ አሳስሮታል። የት እንዳለ እንኳን አሴ አይታወቅም። ሀናም ጠዋት ተነስታ ወደ ስራ ልትሄድ ለባብሳ፣ ዛሬ እኮ እሁድ ነው አባቴ፣ ቤተ ክርስቲያን አትሄድ ድሞ እሱስ። ልክ ነሽ ልጄ። አዎ መሄድ አለብኝ። እያሉ እንደዚህ እኮ ጠጭንቅፍ ማየት ይከብደኛል፣ እኔ ትቼ እንዳልሄድ ይች ስትለው ደና መሆንማ ደና ነኝ ይላሉ። እኔ ልጃ ልጅ ጭንቅ ብሎኛል። ምን አባ ምን ሆንክብኝ ስትለው አሴን ክፉኛ ለምጆ ነው መስል ልጌውም አጣሁት ሲሏት እኛ ፈልግ ነው የት እናገኘዋለን? እሱ ፈልጎ ካልመጣ አለች። አረን እንዳ በጤናው አይመስለኝም፣ አሉ ይሃና ቤት። ምን ይሆናል? ምንም አይሆንም አለች። ጤናው አይመስለኝም፣ አሉ ይሃና አባት። ታዲያ የት ሄዱ? ነው የሆነ ነገር ሳይል እንደዚህ ዝም ብሎ ይጠፋል? አሉ ይሃና አባት። ታዲያ ምን ይሻላል? ምን እናድርግ? አለች። አንቺም ወደ ስራሽ ሂጂ፣ እሱንም ፈጣሪ ጠብቀዋል። አሚን አባቴ፣ እሺ በቃ ብላ ተሰናብታቸው ወጣመም። እናቷን እማዬ እማዬ ብላ ቀሰቀሰቻትና፣ ምን ነው ዛሬ ሁሉ ነው እኮ ቤተ ክርስቲያን እናቷን በመገረም ሰላምዬ፣ አሁን እንደምፈልጋት ልጅ ሆነሽ እዚህም በኋላ በሞት እንኳን አይቆጨኝም ማለች ሰላም፣ በጠዋቱ ስለመሞት ነው ማስ የምታስቢው እማ ብላት። ሀናም ማታ በተደወለላት ቁጥር አሁን አገኝሻለሁ ስላለቻት ደውላ ሰላም ተባባሉ። ና ደውኛልሽ ብዬ አላሰብኩም ነበር ትላታለች። ፍቅር ቃሌን እንኳን አላጥፍም ትናንትና ስለገባው ነው የደውል ሻ መሰግናለሁ ስትላት፣ ምስጋና አያስፈልገውም አሁን መገናኘት እንችላለን። አለ የት ነሽ አንቺ ስትላት ከቤት ወጥቼ ወደ ስራ ይሄድ ከቤት ካልወጣች ታክሲ ይዤ ልምጣ ስትላት፣ ስንት ደቂቃ ትቆያለች? ከ30 እስከ 40 ደቂቃ አለቻት። ቤቴ ትንሽ ስለሚርቅ ነው። እንደሱ እንኳን ስራ ይረፍድብኛል ስትላት፣ ገና ኮ ነው ሰዓቱ እንኳን አንድ ሰዓትም አልሆነም አለቻት። እኔ በጠዋት መግባት ስላለብኝ ነው እና ምን ይሻላል ባገኝሽና የደወልኩበትን ምክንያት ብነግርሽ ደስ ይለኛ ስትላት ወይምኛ ሰፈር ስትደርሺ ስልክ ደው ይልኝ አንቺ ከተመቸሽ እሺ አለቻት። በቃ ሰፈር ስትደርሺ ደው ይልኝ እኔ ብቅላለሁ፣ ብላት አመሰግናለሁ ስትል ምስጋና ያስፈልገውን ብዬሽ ነበር አለች። ኤልያስም ከደሴ ተነስቶ አዲስ አበባ ገባ። ኤልያስ የሀና ጓደኛ ነው። ቢያፈቅራትም እሱ እሷ ግን በጓደኝነትና በወንድምነት ነው የምትቀርበው። እሱ ግን በጣም ስለሚወዳት ዛሬ ላይ ድንገት መጥቷል። ስልክ እየደወለ ለሀቄ ደላላው። ሀቄ ደላላውም ስልኩን እያነሳ ያየው ዛሬ ከየት ተገኘ ብሎ ሄሎ፣ ሄሎ፣ ሄላ አን ሄሎ። ሰላምታ ከተለዋወጡ በኋላ ዛሬ ከየት ተገኘ ሲለው፣ አንዳንዴ ብቅ እንበል ብዬ እኮ ነው። ለኤሊያ ከመኑን እኮ ጠፋ። በሰላም ነው ወይ ሲለው በአካል በስልክተ ምንገናኝ በአካል እንገናኝ እኮ ብዬ ነው ይለ ምን እያልክ ነው ታሬ ሲለው፣ አዲስ አበባ መጥቻለሁ አለ። እየቀለድክ ነው። እረ አልቀለድኩም፣ እኔም ልህ እና ና። የት አካባቢ ነው የሚኖሩት ሲለው፣ ከእኛ ሰፈር ብዙም አይረቅም። ለምን ፈለግካ ግን ሲለው፣ አይ እንዲሁ ላገኛ ስለፈለግኩ ነው። የት አካባቢ እንደሆነ ልትነግረኝ ትችላለህ? አልዳለህ እንዴ እኔን ሳታገኘኝ ሀናን ፍለጋ ልቴን ነው እንዴ አለሃ። እና አስቸኮለኝ እሷን ላግኛትና ወደ አንተ መጣለሁ፣ ሲለው በፍጹም እንደዛማ አይሆንም፣ መጀመሪያ እኔ ጋር ነው የምትመጣው። ሲለው ቦታውን ንገረኝና እሷ ጋር ደርሼ መጣለሁ። ራ ቦታውንም አልነግርህም፣ ሲለው ታረቀኝ አለው። አንተ በቃ ድርቅ ካልክ አይሆንልም፣ የት አካባቢ ነው መጥቼ ልውሰድ? ሲለው በቃ ችግር የለም አንተ ን ያለው ሲለው ስራ ቦታዬ አካባቢ ነኝ አለው። በቃ ይመጣለሁ ብሎት ኤላስም ስልኩን ዘግቶ ወደ እሱ ይሄ ሃናም ወደ ሜንሳ ክፍል ገብታ ሰላምታ ከተለዋወጠች በኋላ ምን ነው በሰላም ነው? አላት። አይ በሰላም ነው እነትዬ ቤተ ክርስቲያን ስለሄዱ ምናልባት ረስተውሁ እንዳይሆን ልቀሳቅስህ ነው ስትል አይ ትተውኝ አይደለም መሄድ አልፈለግኩም ሲላት ምን ነው አመመህ እንዴ? አለችው። አይ ራሞኛ አይደለም ማታ ፊልም ሳይ አምሽቼ እንቅልፍ ጥሎኝ ናም ስለደከመ ብቻ ነው የቀረው ሲላት ፈጣሪ ንፈልገው ብቻ መሄድ የለብንም አለች። ያው ሰው አይደለንም፣ ከሰው እኮ ስህተት አይጠፋም ሲላት ሰው ብትሆንም ግን እንዳንተ ጥሩ ሰው አላየውም። ጥሏለ ያና እንዴ፣ ዛሬ ቁርሱ አድናቆት ነው ወይ? አና እየቀለሽቤ ነው እንዴ ሲላት አኔ እየቀለልኮ አይደለም። የሰው ልጅ በድክመት ውስጥ ካልተገኘ ጠንካራ መስሎ መታየት የሚከብደው አይመስለኝም አለት አልገባኝም እኮ አለች ደግሞ ያላነሳውብሽ ልብሽን ሰብሮ ህመምሽን እንዳልቀሰቅስብሽ ብዬ። ምን እያልክ ነው ምናሴ፣ ስለምን ነው የምታወራው? አለ እዛ ካይሲ ስለ ሕሩም ነው አለ። ቆይ አሁን አህሩም ምን አመጣው እዚህ አለ። አንድ ቀን የሰው እርዳታ ጠይቀ ሳይሳካልሽ ሽም ደሞ የሆነው በእኔ ምክንያት ምናሴ፣ እስከ ዛሬ ራስክን እየወቀስ ክነማ ከዛሬ ድረስ በወቀሳ በበረደልኝ። እኔ እርዳሽ ብዬ ባልገፋፋሽ እዚ አይነት ጣጣ ውስጥ አገቢም ነበረ። ቆይ አሁን እሱን ማንሳቱ ለምን አስፈለግ ከራነ ስላልሽኝ ነዋ እኔ በህይወቴ እንደ ሀሩም የምወደው የማከብረው እንደ ወንድም የማየው ሰው የለም። ነብነቱ መልካምነቱም በሴት ሲፈታን ነሩ ሁሉም ነገር ልሳሳት እችላለሁ፣ ግን በአንድ ነገር እርግጠኛ ነኝ። ምናሴ እጅ ማይሰጥ ለድክሞቶቹ እጅ ማይሰጥ ጠንካራ ሰው ነው ሀና አላት። ሁሉንም ነገር በጊዜ ታየዋለ። አሁን ተንስና ታጠብ፣ እኔም ቁርስ ላቅርብልህ ብላ ተንስታ ቄም ኤላያስን አግኝቶ ኤላ ላ ላ ታላቅ ሰው እያለ ሰላምታ ልለዋወጡ ታሬ የወፍርሃል ኤላ ሲለው፣ አረባክህ አለው። ከምሬ እኮ ነው። አንተም አምሮ ብሃል አለው። እኔ ግን የእናቴ ምግብ ተስማምቶ የነው የወፍር። እንደሱ ከሆነ እኔም እናቴ ጋሊ ሄዳ አለ ታሬ። አው እንደሱ ሳይሻል አይቀርም። በጣም ረጅም ጊዜ ነው አይደለ? አዎ። እነ ሀና ግን ቤታቸው የት ነው ብሎ ሲጠይቀው፣ ሃና ስራናት አባታ ግን ቤት ነው። ሃና በጣም ናፍቃኛ ላይ በያደስ ይለኛል ሲለው አሁን እንኳን ስራ ነው የምትሆነው። አሁን ወደ እኔ ቢሮ ሄደን ረፍ በልና በኋላ ታገኛታለህ ሲለው እንደዛ ይሻላል። አው ወደ እኔ ቤት እንሄድና ሲለው ለመሆኑ ስራ እንዲበሬ የመጣኸው ሰላም ነው? እንደ በጠዋቱ ሌሊት ጉዞ ነው እኮ መጥቼ ነው ሲለው እንደዛማ ከሆነ እንቅልፍ ይኖርብሃል በልና ቤት ቁርሳውን ተቀብሎት ወደ ቤት ሄዱ። ሀናም ቁርስ እያዘጋጀች እያለ ፍቅር ደወለችላት። የተላግኝ ስትላት፣ አሁን የት ነው ያለሽው? እኔ እንጃ፣ ሰፈሩ ቤተክርስቲያን ያለበት አካባቢ ግን ትንሽ ሳልቆይ አልቀርም አለቻና ለምን ስትላት ስራ ስላልጨረስኩ ነው። እሽ በቃ ትንሽ እጠብቅሻለው ስትላት ስደት ስደውልልሻለሁ አለች። ደግሞ ይቅርታ ብላት ቻው ብለው ተለያዩ። ችግር የለም አለች። ቆይ አሁን ምን ላድርግ እያለች ሀናም እያሰበች ነበረ። ወዲያው ምን ይሳ ገብቶ ጸሎት እያደረግሽ እንዳይሆን አላት። ምንም ስትለው ብቻሽን እያወራሽ እኮ ነው። ኧረ ላወራሁም ስትለው ውሸት ባንቻ ያብርም። ሀና ምን ሆነሻ? ንገሪኝ ስላት ወጣ ብዬ ልመጣ ሰው ላገኝ ብዬ ነበር። አን ደግሞ ስራው እያልኩኝ ነበረ። የምን ስራ? እነ እትዬ ሲመጡ ቁርስ አዘጋጅቼ መጠበቅ አለ ለእሱ ነው እንዴ? እኔ እሰራዋለሁ፣ አንቺ ሂጂ አላት። አይ ባይሆን ጨርሼ ልሄድ ስትለው፣ ችግር የለም እንዲሁም ምግብ መስራት አምሮ የነበር አለ ምናሴ። አረ ምንም ችግር የለም ይሻላል ስትለው፣ አዎ ሂጂ አላት። ደሞ አልቆይም ቶሎ ነው የምመጣው ብላ ወጣች። ችህፍ ሀናም ደውላ ፍቅር ጋ የት ነሽ አለቻት። ከደረሰች በኋላ እኔ እንጃ ቤተ ክርስቲያን ይታየኛል ስትል፣ እኔም ኮዛ አካባቢ ነኝ አለቻት። በቀኝ በኩል አይ እኔ በግራ አካባቢ ነኝ እሺ ብላ ሊገናኙ ሄደች። በመሀል ለሀና ኤልያስ ደውልላት። ሄሎህ ኤልያስ፣ ሀንዬ ሰላም እንዴት ነሽ ተተባባሉ። ደህና ነኝ ኤልያስ፣ ትንሽ ቆይቼ ልደውልልህ አዲስ አበባ መጥቻለሁ ሲላት፣ ሀና ምህ እንዴት ናፈቅሽኝ፣ መጣሁ እየቀለድክ ነው። ኧረ አይደለም። አሁን የት ነህ? እታሬ ጋ ቢሮ አካባቢ ነኝ። ቤተክርስቲያን አካባቢ ነኝ፣ መጣሁ። እሺ ጠብቀኝ ስትለው፣ እሺ እጠብቅሻለሁ ቤተክርስቲያን አካባቢ ነኝ አለችኝ። ምን እንዴት ምን ማለት ነው? በዚህን ሰዓት እኮ ስራ መሆን ነበረ። እሱን አላውቅም ብቻ፣ ግን ደስ የሚለው ሀንዬ እየመጣች ነው አለሳ። ኤልያስም ሰውዬ አረጋጋው እንጂ ታሬ ግን ሀይለኛ ሙድ ውስጥ ነሽ ሲለው፣ ኦ ጠብቀኝ፣ በቃ እዛው ቢሮ እመጣለሁ። ሰላም እናትና ሰላም ወደ ቤት እየገቡ ቤተክርስቲያን እንዴት እንደራበኝ እማዬ አለቻት። ይህን ሁሉ መንገድ መተች ቤት ስትገቢ ራበሽ አለች።

ወንድ ልጇ ነበረ። ምን እየሰራህ ነው አንተ ደግሞ፣ እንዲህ እያየሽኛለን፣ የማየ ምግብ እየሰራችሁ ለምንድን ነው የምጠይቁኛ፣ ና የት ሄዳ ነው አንተ ምግብ የምሰራው ስትል፣ እናቱ ሀና ስልክ ተደውሎላት፣ አሁን ስራ ትታ ነው ወይ የምትሄደው ስትል፣ ምን ችግር አለው አለ። ምን ችግር አለው ማለት ለምንድን ነው የእሷን ስራ የምሰራው? ይሄ ደግሞ ምን የሚሉት ጥጋብ ነው አለች። ይሀ ሰላ፣ ማየ ቤተክርስቲያን ደርሰን በመጣንበት ለምን ክፉት ነገር ትናገር ያለሽ አለ። ሰላ ምን እያልሽ ነው የሚከፈላት ብር እኮ የቤቱን ስራ እንድትሰራ የማየ ሀና እኮ ሰው ናት አለው ሰው ብትሆንም ቤተ ከብዷት ታከብሬ ነበር በማየ ሰዎች እኮ ነን። የሰውን ችግር ረዳ ይገባል። አሌ ድንገትን የተደወለላት አለም እኮ ሰርታ ጨርሳለች። ማቀራረብ ነው እሱንም እኔ አቀራርበ በቃ እኔ ልታጠብና ልምጣና አግዝሃለሁ ስትል ሰላም የሰላም ምናት ለካ እናንተ ናችሁ ልጅቷን ያጠገባቸው ብላ ተቆጥታ ሄደች። ልጇም እማየ ግን ምን ሆና ነው አለ አባት። እባክህ ካልተናገረች፣ አንዳንዴ እንደዚህ ያደርጋ ሀናም ኤልያስን አግኝተው እንዴ ኤልያስ እንዴት ነህ አለችው። አለን እግዚሔር ይመስገን፣ አንቺ እንዴት ነሽ ብለው ተቃቀፉ። እግዚአብሔር ይመስገን መንጣት ክንድን አላመንኩም ነበር ሀናማሎሽ እያወቅሽ እሱንማ። ግን አንተ ደህና ነሆች ስትለው እኔ ደና ነኝ። እኔ ምልሽ አባትሽ እንዴት አይም ደና ብላ አቀረቀረ። ሀንዬ ምን ሆነሽ ነው አላት። አይ ምንም ያስቶሻልኮ፣ ምን ሆነሻል? ሲላት ምንም አልሆንኩም የተፈጠረ ነገር አባትሽ ደህና አይደሉም ወይ? ሲላት አይ ደህና ነው። እና ምንድን ነው? የተፈጠረ ችግርም አልተፈጠረም። ሀንዬ፣ በእግዚአብሔር አታስጨንቅኝ። ምንድን ነው? ን ሳይህ ሆድ ብሶኝ እንጂ አባዬ ደህና ምን ሆነሽ ነው ሆድ የሚብስሽ? ሲላት እንደዚህ የማውቀው ሰው አቅፌ አላቅም አለች። አንተ ስታቅፈኝ ሰላም ተሰማኝ። ሀንዬ ባይተዋር ሆነሻል አላት። አንተ ግን እንዴት እኔ እንጃ ብቻ ናፈቅሽኝና ድንገት መጣው። እና ሳት ነግረኝ ምንም ትምጣ ብለሽ ትከለች ግን እኮ መምጣት አልነበረብህም ስትለው፣ ግን እኮ አሁንማ መጥቻ ያለፈውን ዛሬ ነው የመጣሁት ግን እንዴት በሌሊት ጉዞ ነይ ተጭነበልና እነግርሻም። ስጠብቃት ቀረችባትና የሃና አባት በመንገድ ሲያልፉ አባባ አባባ ባለቻቸው፣ እሳቸውን ዞር ብለው ሲያዋት ፍቅር ነበረች ወይ በሞትኩት ውሽም እኮ እንዴት ነው? እግዚአብሔር እንዴት ነሽ ልጄ? ደህና ነኝ፣ በሰላም ነው ሊያልፉኝ ይ እንደው ነገር ቢጤ ይዤ እሱን እኮ እያሰላሰልኩ አስተዋልኩሽ። ምን ዛሬም ልጁት አልተገኘም? ምን ይገኛል? ምን የበላጅብ እኮ አልጮኋለ ቆይታው ነው ስትላቸው፣ ቤተ ክርስቲያኑ ውዬ ቁጭ ብዬ ቆይቼ አሁን መምጣት ችስ የምትፈልጊያቸውን ሰዎች አገኘሻቸው? ይኸውን እንገናኛለን ብለውኝ እስካሁን አልመጡም። አቁ እና እየመጣን ነው ብለውሻል? አዎ ብለዋል። እንግዲህ ካት ያሉት። ለመሆኑ እኔ ሰፈሩን አላውቅም፣ ቤተክርስቲያኑ ነው ምልክት የነገሩ። ግን ለምንድን ነው የፈለግሻቸው ሲሏት፣ የሀና አባት ወንድሜ ልኮኝ ነው አለች ፍቅርም። ታዲያሱ ሱ ወንድም ሻይመኩ ብዙ ነው አለች ልጅ። የፈጠረን አምላክ ለሁሉም መፍቶስ፣ ትክክል ነው አሁን ወደ ቤት እየሄዱ ነው? ወደዚች ወደሆነ ቦታ እየሄድኩ ነው። የቀጠሩኝ ሰዎች እረስተውኛል መሰለኝ። ከእርሶ ጋብሬ ቀስ ይሻለኛል። ስትል ነይሽ በቃ እንግዲያው፣ አሉ እናም ቀጠሮዋንም ረስተዋለች። ኤልያስን አግኝታ ቁጭ ብላ፣ ኤልያስ ደሴ እንዴት ናት ትላለች። ምን ትሆናለች አለ አባዬ። ወደ አዲስ አበባ ስለመጣን ደሴ አልጎደለችም አይደል? ሀገርማ ምን ትሆናለች ቢለሽ ነው ብሄድ፣ ሰው ይተካል እኔ ነኝ እንጂ አንተ ምን አንቺን፣ አባትሽ ደሴ ለቃችሁ ከወጣችሁ በኋላ ደሴ ከተማ አልመስልም ብላኛለች። ነገር ተቀይሮ ዱር ኤልያስ፣ አለች ሀንዬ አይንም ለካ የመኖር ተስፋ ያልክ ነው። ኤልያስ ከደሴ ከወጣሽ በኋላ የገባኝ ምን እንደሆን ታውቂያለሽ? ምን የምኖር የነበረው አንቺ ስትነበር ጊዜ ነው። ኤልያስ፣ ምን እንደዚህ ትለኛለህ? ስትለው ይገባኛል ሁሉ አባትሽ ላይ እንደሆነ አውቃለሁ። ይህን የምነግርሽ ስመቴን መቆጣጠር ስላ እንጂ ትኩረትሽን ለማግኘት አይደለም ሲላት ይገባኛል እኮ ኤልያስ፣ ግን እኛ እንዳሰብናል እሷ በፈለገችው መንገድ ነው የምትመራን። ትክክል ተበስ ወጣ ፊት እንኳን ተመልሽ ግን ህይወት ባላሰብኑ መንገድ ነው እና የምትመራን ይኸው ተመልሽ። ምንም ነገር እንዳትለኝ አለችው። ላስጨንቅሽ ፈልጌ እንኳን አይደለም ይቅርታ። ያውም ቀጠሯ ትዝ ሲላ በድንጋጤ ብድግ ብላ ይቅርታ ኤልያስ፣ መሄድ አለብኝ ብላ ተነሳች። ምን ሆነች ነው ሰው ለማግኘ ነበር ስራይንትች የመጣሁት ከአንተ ወራው ቀጠሮ። በቃ ሂጂ፣ በቃ አላት። ኤልያስ መምጣት ባይኖርብህም መምጣት ባለብህ ጊዜ ነው የመጣኸው ብላ እቅፍ አደረገችው። ኤልያስን ቁጭ ብሎ እንዴት እንደተዋወቃት የሆነ ጓደኛው ጋር ቆሞ ግፍትር ሲያረገው እግሯን ረገጣት። ተጎዳሽ እንዴ? ሲላት አይ እግሬን አ ደህና ነው ስትለው በጣም ይቅርታ እኔ ነኝ ጥፋተኛ፣ ገፍትር ችግር የለውም፣ አስባችሁት አይደል አለቻና እስቲ እና ታዲያ ሩቀውን ስልሸኝሻ ስራ ቦታ ሆስፒታል ነው የምሰራው እንዴ የት? እዚሁ አለ። አዎ፣ አለችው። እኔም እኮ ታዲያ እዚሁ ነው። ምለት የስቀልድሽ ነው። ትናንት ነው የተቀጠርኩት፣ ዛሬ ነው የምጀምረው። በዚህ ነበር ትውውቃቸው ከሀና ጋራ። ኤልያስ በትዝተው ሲገናኙ ምን ሆነህ ነው ስትለው ያው አንዳንዴ የደብሮኝ ነው ሲላት፣ መናገር ካልፈለግ ካላስገድድህም ስትለው የሆነ ነገር ልናገር ብዬ እንዴት እንደምናገር ግራ ስለገባ ኤልያስ፣ በኔና በአንተ መሀል የዚህን ያክል መፈራራት ምን ከዛም ብዙ እንትን ካስገድ ካልነገርከኝ ካለችው ካለች በኋላ ፍቅር ይዞኛል ፍቅር እኮ ደስ ይላል ስትለው፣ ከማን ግን አለችው። ከአንቺ ሲላት፣ እየቀለድክ ነው። ቀለድኩማ፣ ከሆነ በምን እድሌ ታንዬ፣ ከልቤ ነው። ምን ያስ ለኒኮ ወንድሜ እንደ ወንድሜ ስለማይ ነው፣ ምንም ሳልደብቅ የምነ ምን እንደምልህ አላውቅም። ብቻ ይህን ነገር ከአንተ አልጠብቅም ብላው ጥላው ሄደች። ምን ይሻለኛል ባልነግራት ይሻለ ነበር ብሎ ከናባት ከየተች። አባባ፣ ሴት ልጆት ደህና ናት ወይ ብላ ስጠይቃቸው ደህና ናት። ብታይ እንዴት አይነት ቆንጆ መሰለች! ሲሏት ባለፈው እንደዚህ ያሉኝ ብታስተዋወቁኝ አለች። ትተዋወቃላችሁ ልጅ፣ አሁን እኮ ልትገናኙ አልቻላችሁም። ጠዋት ወጥታ ማታ ነው ብቻ ሳይሆን ጠንካራ ምናታ አለች። በጣም እንዲያውም ስልኳን ሊሰጧት ዜሮ ዘጠኝ